ኢራን ለእስራኤል ማስጠንቀቂያን ሰጥታለች። የኢራን ውጭ ጉዳይ ሚኒስትር እስራኤል በኢራን የኒውክሌር ተቋማት ላይ ጥቃትን ከፈጸመች ኢራን ምላሽ ለመስጠት ዝግጅቷን አጠናቃለች ብለዋል። ዶናልድ ትራምፕ ጎልደን ዶም የተሰኘ የሚሳኤል መከላከያ ስርዓት እንዲሰራ አዟል። ትራምፕ በስልጣን ላይ ያለው የሚሳኤል መከላከያው ስራ ይጀምራል ቢሉም ጎልደን ዶም በትራምፕ የስልጣን ዘመን ተጠናቆ ወደ ስራ ይገባል ወይ የሚለው ግን የበርካቶች ጥያቄ ሆኗል። የሩሲያው ሚሳኤል ምዕራቢያን የሚተማመኑበትን የአየር መከላከያ ዘዴ አውድሟል። 2.5 ቢሊዮን ዶላር የሚያወጣው የአየር መከላከያ ዘዴ መውደሙ ምዕራቢያንን አስደንግጧል። ሰላም ጤና ይስጥልን። የተከበራችሁ የሰሞንኛ ቤተሰቦች እንደምን አላችሁ? የዛሬው ወታደራዊ መረጃችን እንደሚከተለው ተሰናድቷል። እስከ ፍጻሜው አብራችሁን ቆዩ። እርምጃው እንደ ጦፈ ነው። 24 ሰዓት እና ማታ ግንባታ ላይ እንገኛለን። የወደፊቷን አዲስ አበባ በውቢቷ ለቡ መብራት መገንባት ላይ ተጠምደናል። እነሆ አንድ ሁለት እያለን ዛሬ ላይ የመጨረሻውን የለቡ መብራት ብሎክ ለሽያጭ አውጥተናል። እርሶስ በዚህ ውብ እና ቅንጡ በሆኑ አፓርትመንቶቻችን ላይ ለኢንቨስትመንት ቢሉ ለመኖሪያ ምቹ በሆነው ሳይታችን ላይ በካሬ ከ78000 ብር ጀምሮ 8% ቅድመ ክፍያ፣ 60% የባንክ ብድር አማራጭና እና እስከ 30% የሚደርስ ልዩ ቅናሽ ይዘናል መጥተናል ታዲያ የዚህ ውድ ለተጠቃሚ ለመሆን ፈጠን ብለው ከስር ባሉ ስልክ ቁጥሮች ይደውሉልን። እናመሰግናለን። ዲኤምሲ ሪል ስቴት። ኢራን ዝግጅቷን አጠናቃለች። ለእስራኤል ጥቃት ምላሽን እንሰጣለን። የኢራኑ ውጭ ጉዳይ ሚኒስትር አባስ አራክጂ በኤክስ ገጻቸው ላይ ለእስራኤል ማስጠንቀቂያን አስተላልፈዋል። ከእስራኤል በኩል በኢራን ላይ ማስፈራሪያ መቅረቡ ለእኛ አዲስ ነገር አይደለም። ነገር ግን እስራኤል የኢራንን የኒኩለር ጣቢያዎች ለመምታት ማቀዷ አሳሳቢ ነው። የተባበሩት መንግስታት ድርጅት የጸጥታው ምክር ቤትና የዓለም አቀፉ የአቶሚክ ኤጀንሲ የእስራኤልን ተግባር ዝም ብለው መመልከት የለባቸው ሲሉ ተናግሯል። የውጭ ጉዳይ ሚኒስተሩ ውጭ ጉዳይ ሚኒስተሩ ጨምሮም ሀገራቸው ኢራን ለተባበሩት መንግስታት ድርጅት ዋና ጸሐፊም አንቶኒዮ ጉቴሬዝና ለዓለም አቀፉ የአቶሚክ ኤጀንሲ ዳይሬክተር ጀኔራል ራፋኤል ግሮሲ በእስራኤል ወታደራዊ ዝግጅት ዙሪያ ደብዳቤን መጻፋቸውን ገልጿል። ከሁለቱ ተቋማት ባለፈም ለተለያዩ ዓለም አቀፍ ድርጅቶች ደብዳቤን ያስገባችው ኢራን ከእስራኤል በኩል ሊቃጣ የሚችልን ጥቃት ለመከላከልናም መልሶ ለማጥቃት ዝግጅት መጨረሷ የተነገረ ሲሆን የኢራን አሁናዊ ዝግጅትም ከበድ ያለ ሊሆን ይችላል ተብሏል። ኢራን በእስራኤል በኩል ጥቃት ከተከፈተባት ከበድ ያለ ምላሽን ለመስጠት ማሰቧን ተከትሎ የሁለቱ ሀገራት ግጭት ይበልጥ እንዳይባባስና ቀጠናዊ መልክ እንዳይዝ የሚሰጉም በርካቶች ናቸው። ያለፈው ሳምንት ላይ ወጣ መረጃ የእስራኤል ጦር ሰራዊት በኢራን የኒኩለር መርሃ ግብር ላይ ጥቃት ሊፈጽም የሚችልበት እድል ባለፉት ወራት ከምንጊዜው በላይ ማየሉን ያሳያል። ሲኤንኤን የአሜሪካን የስለላ ባለስልጣናት ዋቢ በማድረግ በጉዳዩ ዙሪያ ዝርዝር ዘገባን አውጥቷል። የአሜሪካው መገናኛ ብዙኃን ምንም እንኳን በጉዳዩ ዙሪያም የእስራኤል ባለስልጣናት ከውሳኔ ላይ ባይደርሱም በኢራን ላይ ጥቃት ለመፈጸም ቅድመ ዝግጅቶች እንዳሉ ዋሽንግተን ደርሳበታለች ተብሏል። የአሜሪካ የስለላ መስሪያ ቤት ሰዎች በተለያየ መንገድ ባገኙት መረጃ መሰረት ወታደራዊ ልምምድንናም የአየር ላይ ተተኳሾች እንቅስቃሴን ጨምሮ ለጥቃት የመዘጋጀት ሂደቶች እንዳሉ ተደርሶበታል። በብዙ የአሜሪካ የስለላ ባለስልጣናት እምነት ግን ተግባሩ ኢራን ጥቃትን ፍራቻ ወደ ስምምነት እንድትመጣ ለማድረግ ያለመ ነው ተብሏል። አዲሱ የአሜሪካ የሚሳኤል መከላከያ የዶናልድ ትራምፕ ጎልደን ዶም መነጋገሪያ ሆኗል። ጎልደን ዶም የሚል ስያሜ የተሰጠውና የወደፊቱ የሚሳኤል መቃወሚያ የተሰኘው የአሜሪካ የአየር መከላከያ ስርዓት በፕሬዝዳንት ዶናልድ ትራምፕ ይፋ ተደርጓል። ፕሬዝዳንቱ ዳግም ስልጣን በያዙበት ወቅት አሜሪካ ላይ የሚቃጣን የትኛውንም አይነት የአየርም ሆነ የሚሳኤል ጥቃት የሚመክት የአየር መከላከያ ስርዓት ወደ ስራ እንደሚያስገቡ ተናግረው ነበር። ትራምፕ የስልጣን ዘመናቸው ከመጠናቀቁ ቀደም ብሎ ስራ ይጀምራል የተባለው የሚሳኤል መከላከያ ስርዓቱ አሜሪካ ያሏት የሚሳኤል መከላከያዎች ከወቅቱ የጦር መሳሪያ መዘመን ጋር አብረው የማይሄዱ መሆናቸውን የሚገልጽ ትችት ሲቀርብባቸው መቆየቱ አይዘነጋም። ከዛ ጋር ተያይዞም በቀጣይ ወደ ስራ ይገባል የተባለው የሚሳኤል መከላከያ ስርዓቱ ለአሜሪካ ተጨማሪ ዋስትና እንደሚሆናት ተገምቷል። በውሃ ውስጥ የዘመቻ ምክትል ኃላፊ ሆነው የሚያገለግሉት ጀነራል ማይክል ጉትሊን ፕሮጀክቱን በበላይነት እንዲመሩ መመረጣቸውንም ትራምፕ አስታውቋል። ፕሬዚዳንቱ በመከላከያ ስርዓቱ ዙሪያ በሰጡት መግለጫ የሚሳኤል መከላከያ ስርዓቱ ከመሬት ከባሕርና ከውሃ ላይ የሚነሱ ጥቃቶችን መመከት የሚያስችል ነው ብሏል። በውሃ ላይ የሚቀመጡ ጠቋሚዎችና ማምከን የሚያስችሉ ቴክኖሎጂዎችን አብሮ ያካተተ መሆኑንም ጨምሮ ተናግሯል። ትራምፕ በማብራሪያቸው ካናዳ ጭምር የስርዓቱ አካል ለመሆን ጥያቄ ማቅረቧን አስታውቋል። አዲሱ የሚሳይል መከላከያ ስርዓት እስራኤል ከ2011 ጀምሮ ሮኬቶችንና ሚሳይሎችን ለማምከን እየተጠቀመችበት ያለውን አይረንዶም በከፊል መነሻ ያደረገ መሆኑም ታውቋል። አዲሱ ቴክኖሎጂ ከአይረንዶም በብዙ እጥፍ እንደሚለይና ና ከድምፅ ፍጥነት በላይ የሚምዘገዘጉ ሃይፐርሶኒክ ጦር መሣሪያዎችን ጨምሮ የተለያዩ ስጋቶችን ለመመከት እንደሚያስችል ተነግሯል። የሚሳኤል አረርን ከጠፈር መተኮስ የሚችል ቴክኖሎጂ በውስጡ እንደሚኖረውም ለማወቅ ተችሏል። አዲሱ የመከላከያ ስርዓት ውጤታማነት መጠኑ ለመቶ በመቶ እጅግ የቀረበ ነው መባሉም ትልቅ ትኩረት እንዲያገኝ አድርጎታል። ጎልደንዶም ሚሳኤሎች ሲወነጨፉ ከመወንጨፋቸው በፊትም ሆነ ገና በአየር ላይ ያሉ እንዲመክኑ የማድረግ አቅም እንዳለውም ይገለጻል። የሚሳኤል መከላከያ ስርዓቱ ለመጀመሪያ ጊዜም የ25 ቢሊዮን ዶላር መነሻ ኢንቨስትመንት የሚያስፈልገው ሲሆን በጊዜ ሂደት እስከ 175 ቢሊዮን ዶላር ሊያስወጣ ይችላል ተብሏል። ዶናልድ ትራምፕ ጎልደን ዶም የተሰኘው የሚሳኤል መከላከያ ስርዓታቸው የፕሬዝዳንታዊ ዘመናቸው ከማብቃቱ በፊት ሙሉ ለሙሉ ተግባራዊ እንደሚሆን አሳውቋል። በቅድሚያ 25 ቢሊዮን ዶላር ፈሰስ ለማድረግ ቃል የገቡት ፕሬዝዳንቱ አጠቃላይ ወጪው ወደ 175 ሚሊዮን ዶላር ገደማ እንደሚሆንም ግምት አስቀምጧል። ነገር ግን አንዳንድ ባለስልጣናት አጠቃላይ ወጪው ቢያንስ ሶስት ጥፍ ያክል ሊሆን እንደሚችል አስጠንቅቋል። ጎልደንዶም የሚገነባው ከክሩዝና ባላስቲክ ሚሳይሎች፣ ሃይፐርሶኒክ የጦር መሳሪያዎች ከድምፅ ፍጥነት በላይ የሚንቀሳቀሱትን ጨምሮ እንዲሁም ከፍልፋይ የምህዋር የቦምብ ጥቃት ስርዓቶችን መከላከል እንዲችል ተደርጎ ነው። ጎልደን ዶም በዋነኝነት የተሳሰበው በሩሲያና በቻይና የሚወነጨፉ ሚሳይሎችን ለመከላከል ነው። በመከላከያ የደህንነት ኤጀንሲ በቅርቡ ይፋ የተደረገው ሰነድ የሚሳኤል ስጋት በመጠንና በተራራቀ መልኩ እንደሚሰፋ ገልጿል። ሁለቱም ሀገራት በአሜሪካ መከላከያ ውስጥ ያለውን ክፍተቶች ለመጠቀም በንቃት እየነደፉ ነው ተብሏል። ቻይናና ሩሲያም ሁለቱም ጽንሰ ሀሳቡን ጥልቅ አለመረጋጋት የሚፈጥር ሲሉ ተችተውታል። እርምጃው እንደ ጦፈ ነው። 24 ሰዓት እንና ማታ ግንባታ ላይ እንገኛለን። የወደፊቷን አዲስ አበባ በውቢቷ ለቡ መብራት መገንባት ላይ ተጠምደናል። እነሆ አንድ ሁለት እያለን ዛሬ ላይ የመጨረሻውን የለቡ መብራት ብሎክ ለሽያጭ አውተናል። እርሶስ በዚህ ውብ እና ቅንጡ በሆነ አፓርትመንቶቻችን ላይ ለኢንቨስትመንት ቢሉ ለመኖሪያ ምቹ በሆነው ሳይታችን ላይ በካሬ ከ78000 ብር ጀምሮ 8% ቅድመ ክፍያ፣ 60% የባንክ ብድር አማራጭና፣ እስከ 30% የሚደርስ ልዩ ቅናሽ ይዘን መተናል ታዲያ የዚህ ውድ ለተጠቃሚ ለመሆን ፈጠን ብለው ከስር ባሉ ስልክ ቁጥሮች ይደውሉልን። እናመሰግናለን። ዲኤምሲ ሪል ስቴት። የሩሲያው ሚሳኤል የምዕራብያንን የአየር መከላከያ ወደመ። የሩሲያ ጦር ስካንደር ኤም የተሰኘውን ሚሳኤል በመጠቀም ከምዕራብያን ሀገራት ለዩክሬን የተሰጡትን ፓትሪዮት የአየር መከላከያ ዘዴዎች ከጥቅም ውጭ አድርጓል። በዴኔፕሮ ግዛት እየተደረገ ካለው ጦርነት ከጦር ግንባር በ100 ኪሎሜትር ርቀት ላይ የሚገኘው የዩክሬን ጦር ፓትሪዮት ሚሳኤል ነው በሩሲያ ጥቃት የተመታው። የሩሲያው እስካንዳር ኤም ሚሳኤል የምዕራባውያን ሀገራት የአየር መከላከያ ዘዴዎች በተለይም ፓትሪዮትን ዓላማ አድርጎ የተሰራ ሚሳኤል ሲሆን በዩክሬኑ ጦርነትም በፓትሪዮት የአየር መከላከያ ዘዴ ላይ ከፍተኛ ውድመትን እያደረሰ ይገኛል። ዩክሬን የፓትሪዮት የአየር መከላከያ ዘዴን ለመጀመሪያ ጊዜ የተቀበለችው ከሁለት ዓመታት በፊት ሲሆን ጀርመንና ኔዘርላንድስ የአየር መከላከያ ዘዴውን ለዩክሬን የሰጡ የመጀመሪያ ሀገራት ናቸው። ከወራት በኋላም አሜሪካ ተጨማሪ የፓትሪዮት የአየር መከላከያ ዘዴን ለዩክሬን ሰጥታለች። ከምዕራቢያን ሀገራት ለዩክሬን ከተሰጡ የጦር መሳሪያዎች መካከል ዋጋውም ከፍ ያለና የሚሰጠውም አገልግሎት ከፍተኛ ነው የሚባልለትን የፓትሪዮት የአየር መከላከያ ዘዴን ለማውደም ሩሲያ የተለያዩ እቅዶችን አውጥታ እየሰራች ትገኛለች። ሩሲያ ይህ እቅዷ ተሳክቶላትም በተለያዩ ጊዜያት የፓትሪዮት ሚሳኤሎችን ከጥቅም ውጭ ማድረግ ችላለች። የአሁኑን ጥቃት ጨምሮ ሩሲያ ፓትሪዮት የአየር መከላከያ ዘዴን ስታውድም ይህ ለአምስተኛ ጊዜ ነው። 2.5 ቢሊዮን ዶላር ወጪን የሚጠይቀው የፓትሪዮት የአየር መከላከያ ዘዴ በትንሽ ወጪ በሚሰሩ የሩሲያ ሚሳይሎች እየተመታ መገኘቱ የሩሲያ ጦር ስትራቴጂ ስኬታማ ለመሆኑ ማሳያ ሆነው እየቀረበም ይገኛል። የፓትሪዮት የአየር መከላከያ ዘዴን በዋነኝነት የአየር መከላከያ ዘዴን የሚጠቀሙት የኔቶ አባል ሀገራትም የአየር መከላከያ ዘዴው ለሩሲያ ሚሳይሎች በቀላሉ እየተጋለጠ መምጣቱን ተከትሎ ስጋት ገብቷቸዋል ነው የተባሉ። አሜሪካን ጨምሮ እንግሊዝ፣ ፈረንሳይ፣ ኔዘርላንድስና ፖላንድን የመሳሰሉ የኔቶ አባል ሀገራት የፓትሪዮት የአየር መከላከያ ዘዴን የሚጠቀሙ ሀገራት መሆናቸው ይታወቃል።